እንደዚህ አይነት በሰው ተመስሎ ሰይጣን ፈጣሪ ይጠብቃችሁ። ወላሂ ለአዚም እባካችሁ እባካችሁ ልጅ ያለበት ቤት የምትሰሩ እህቶች ይህንን ስህተት ከመስራት ተቆጠቡ፣ ማለት ነው። በተለይ ቪዲዮን እስከ መጨረሻው መከታተል፣ ላይክ ሼር አድርጉት። ልጅ ያለበት ቤት የሚሰሩ እህቶችም እንዲጠነቀቁ በተለይ ደግሞ አዲስ ለሚመጡት ማለት ነው። እስላም አሌይኩም ወራህመቱላይ በረካቱ ክርስቲያን ወገኖችም ሰላም ብያለው። ሀባይቢ እንዴናቸው? ሰላምናችን ይጋሉ ሰላም ነው ላስፍነው ታረበያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ሊዮን መጥቻለሁ ማለት ነው። ይህንን ቪዲዮ ግማሹን ትናንትና ለቅቄላችሁ ነበረ። ብዙዎቻችሁ እንደዚህ አይነት ሰይጣን ያለበት ቤት በሰው ተመስሎ ሰይጣን በልጅ ተመስሎ ሰይጣን ፈጣሪ ይጠብቃችሁ፣ ወላሂ ላዚም እኔ እኛ ኢትዮጵያውያንን ሰብር የለንም ብዬ ስናገር ብዙዎቻችሁ ባክሸት ተቀባጥር ይሰብራለን፣ ወላሂ ብዙ ልጆች አይቻለሁኝ ኮመንት ላይ አዎ እንደዚህ ይፈታተኑኛል፣ እኔ ራሱ መጥፎ ነገር ለማድረግ ለመደብደብ አስብና በኋላ ላይ ችግር ከመጣብኝ ብዬ እፈራለሁ። በጣም እየተፈታተኑኝ ነው እያሉ ብዙ ኮመንታተሮች አይቻለሁ። ማለት እንደዚህ አይነት ችግር አጋጥሟቸው ምን አይነት ህይወት እንዳሉ ብዙዎቻችሁ ኮመንት ላይ ገብታችሁ ማየት ትችላላችሁ። የአስራ አራት ዓመት ልጅ አለ፣ የሁለት ዓመት፣ የሶስት ዓመት፣ የአራት ዓመት እየተፈታተነኝ ነው። አንዳንዴ ስናደድ ደበድበዋለው ያለች ልጅ ራሱ አለች ማለት ነው። እና እህቶቼ ባካችሁ ጥንቃቄ አድርጉ። በተለይ ልጅ ያለበት ቤት በጣም ፈተናው ብዙ ነው። እኔ የመዳሜ ልጆች ይቅር በሉኝ። እኔ ለእናንተ የምትፈልጉትን ሁሉ እሰራለሁ እያልኩ በውስጥ ፈጣሪን እያመሰገንኩ ነው ያለሁት። ለምን ብትሉ እኔ ባለሁበት ቤት ሶስት ወንድና አምስት ሴት አለ፣ አጠቃላይ ስምንት ናቸው። ከሰዎቹ አጠቃላይ አስር ናቸው ማለት ነው። ምግብ ነው ምሰራው አንዳንድ ጊዜ የአስር አመት ልጅ አለ እንደዚህ፣ ወላሂ ራሱን ነው የሚያክለው። ግን አልሐምዱሊላህ ረብልአለም፣ እንደዚህ አይነት ልጅ ሰይጣን አይደለም ማለት ነው። ለምን ብትሉ እኔ በፊት እንደዚህ ያደርገው ነበር። የሆነ በቃ የሆነ ነገር ስርልኝ ብሎ ያንን ነገር ቶሎ ካልሰራሁለት ወላይ እንትን ጫማ ምናምን ላይ ላይ ይወረውርብኝ ነበረ። ማነው አንድ ቀን ተጣላን። እኔ ይህንን ነገር ያቆሙበትን መንገድ ልንገራች። ሁሉም ሰው እንደዚህ ሁሉም ልጆች እንደዚህ ናቸው ወይም ደግሞ ሁሉም መዳሞች እንደዚህ ናቸው ማለት አይደለም። አንዳንድ መዳሞች ባይናቸው እያዩ ልጆቻቸው ስህተት እየሰሩ እየደበደቡን እንደሆነው እንኳን ቢያቁ አውቆ እንዳላወቀ ነው የሚሆኑት። እንደውም እና አሁን ተናዳቸው ግፍትር ስታረጓቸው እነዚህ ደግሞ እንዴት እንደተደበደበ ሰው እየጮሁ ሄደው ይናገራሉ ማለት ነው። ደበደበችን፣ ሳትነኳቸው እንኳን ደበደበችን ብለው የሚናገሩ ልጆች አሉ ማለት ነው። እና ከዛ አንድ ቀን የሆነ ኢንዶሚ ስርልኝ አለኝ። እኔ እንትን ስጋ እየቆረጥኩ ነበረ። ከዛ ስጋውን ቆርጬ ስጨርስ እሰራለ አለው ቁጭ አድርጋው ሄዳ አልኩት። ከዛ ያላ ያለኝ ጮኸብኝ ማለት ነው። ከዛ ተናድጄ ጸጥ አልኩት። ምንም መልስ አልሰጠሁትም። ጸጥ ብዬ ስራዬን ሰራው ማለት ነውና፣ ምን አደረገ? የለበሰውን ጫማ አንስቶ ወረወረብኝ። ማነው? ከዛ እኔ ደግሞ ማን የምቆርጠውን ስጋ ትቼ የወረወረብኝን ጫማ አንስቼ አናቱን ነው ያልኩት። አላህ ይቅር በለኝ። በነገራችን ላይና በጣም ነበር የተናደድኩት። ገብታችኋል? እኔ እምቢ አላልኩትም፣ አልገለመጥኩትም፣ ክፉ ነገር አልተናገርኩትም

እንትን መልስ አይሰጡትም፣ ወይም ደግሞ የወረወረውን መልሰው አይወረውሩበትም ማለት ነው። እና ከዛ ለመጀመሪያ ጊዜ ነው ይህን ነገር ሲያደርግ ማለት ነውና፣ ገና ከገባው ቤቱ አመቴ ነው ገብቷቸዋል። ከዛ ወላህ አንስቼ አናቱን ስለው ፍርፍር ነው ያለው። በጣም ጮኸ፣ ማንን፣ አለቀሰ፣ ምን ያለ ሴትዋ እየጮኸች መጣች። ከዛ ያለውን ነገር ነገርኳት፣ ለምን ይመታኛል አልኳት። ልጅ እኮ ነው፣ ህፃን እኮ ነው ያለች። ምን ህፃን ነው፣ ሁሉ ነገር ያቃል። እንዴት ነው ህፃን ነው የምትኝ? እስኮ ሁሉንም ነገር ያውቃል። እኔ እኮ እምቢ ብለው ብገለምጠው ወይም ብሳደበው፣ እሺ ይህን ነገር ተናዶ አደረገት ያለሽ። ምንም ነገር የተናገርኩት ነገር የለም መልስም አልሰጣሁትም፣ ምንም አላልኩትም። ከመሬት ተነስቶ ነው እንደዚህ ያደርገው። ስለዚህ እኔም ደግሞ ተናድጄ ነበረ ሲወረውር ወጋው አልኳት። ከዛ በኋላ አንተ ከማን ገልጣን ብላ ሁለተኛ እንደዚህ አይነት ነገር አታድርግ፣ ካደረገም ደግሞ መታሽ ንገሪኝ አለችኝ ማለት ነው። ከዛ በኋላ ደግሞ የሆነ ቀን እንደዚህ ሊያደርግ ሲሞክር እየጮኽኩበት ትልቁ ወንድሙ መጣ ማለት ነው። ከዛ ትልቁ ወንድሙ መጥቶ ምንድን ነው ምናምን ሽታ ምን ሆነሽ ነው ምናምን ስለኝ፣ ከዚህም በፊት በጫማ መቶኝ ዝም ብዬዋለሁ። አሁንም ጫማ አንስቶ ሊወረውርብኝ እየሞከረ ነው። እኔ የሆነ ነገር ሲመታኝ እኔ መታዋለው። ስለዚህ እንዲያቆም ንገረው አልኳት፣ አልኩት ማለት ነው። ሁለተኛ ይህንን ነገር ቤት ብታደርግ ወላሂ ላዝም እኔ ራሴን የሚቀጠቅጥ ያለው ልጁ ወንድሙ ማለት ነው። ፈርቶ ከዛ በኋላ አንድም ቀን ክፉ ቃላትም ተናግሮ አያውቅም። የሆነ ነገር ራሱ ብሎኝ በሰአቱ ካልሰራሁለት ዝም ብሎ ነው የሚወጣው። ማለት ተከባብረን ያለ ነው ማለት ነው። እና አሁን ግን እንደዚህ አይነት ይህንን ነገር ሳይ በጣም ነው የደነገጥኩት። ለካ እንደዚህም አይነት አለ። ፈጣሪ ከእንደዚህ አይነት ፈተና ከእንደዚህ አይነት በበልጅ ተመስሎ ሰይጣን አላህ ይጠብቃቸው። አንዳንድ ቤት የቻለው ነገር በጣም ከሚባለው በላይ ይከብዳል። እና እኔ ብዙ ጊዜ እናገራለሁ፣ ፊሊፒኖች ብልጥ ናቸው፣ ለራሳቸው ያውቃሉ። መጥፎ ነገር ማድረግ አይፈልጉም። እንዲሁም ደግሞ የሆነ ነገር ችግር ሲተት ወይም ሆነ ነገር ሲፈጠር ቶሎ ብለው ስልካቸው ላይ ነው የሚቀርጹት። ገብቷቸዋል እንደ ማስረጃ ማለት ነውና፣ እዚ ጋ ሶስት ናቸው እየሰሩ ያሉ። ሶስት ናቸው ነጭ የለበሰችዋንም እሷም እየደበደባት ነበረ፣ ግን እሷን አልደፈራትም። እሷም ግፍትር ስላደረገችው እሷን አልደፈራትም። እቺ ጥቁር የለበሰችዋን በጣም ነው እየተፈታተናት የነበረው። ይገፈትራታል፣ ይደበድባታል፣ አውቆ ሄዶ በጣም እኮ በእጅ አይደለም የሚነካት፣ በንትኑ አውቆ በቃ ሄዶ እንዳለ ይወጥቅባታል። ማነው እንደዚህ ገፈትር እንድትመታው ማታው ፈልጓል። ነገር ፈልገዋል፣ ልጁ ማለት ነው። ነገር ፈልጓል። ለምን ብደበድበው ደበደበችኝ ብሎ እንዲናገር እና እሷን ጥፋተኛ ለማድረግ እየሰራቸው ያሉ ነገሮች በጣም ነው የሚከብዱት ገብቷቸዋል። እኔ ቢሆን በእሷ ቦታ እኔ ቢሆን ወላሂ ላዚም እንደዚህ ትግስት አይኖረኝም፣ ገብታቿን ትግስት አይኖረኝም። እኔ ብዙ ነገር አውቃለሁ ስለ ስለልጅም ምንም ነገር ግን ልጅም አለኝ አልሐምድላ። ግን እኔ እንደዚህ ሲያደርግ ከመሬት ተነስቶ ምንም ነገር ጥፋ ሳላጠፋ ምንም ሳነከው ከመሬት ተነስቶ እንዲ ሲያደርገኝ ዝም አልለውም። ቢያንስ ባልመታው እንኳን እገፈትረዋለሁ ከአጠገቤ እንዲርቅ ነው የማረገው። ወይም ደግሞ ግፍትራ አርጌ ነው ከአጠገቤ የምወረውረው ማለት ነው ቦታቸ በጣም ያኔ እኔ እንጀ ፈጣሪ ይጠብቀን ከእንደዚህ አይነት ሰይጣናዊ ነገርና። እባካችሁ ልጅ ቤት የምትሰሩ ቤቶች ካጅምሮ ልንገራችሁ፣ ማን ነው ከልጆች ካ አትጫውቱ፣ ከልጆች ካ እንትን ፊት አትስጧቸው፣ ኮስተር ብላችሁ ስራችሁ ላይ ብቻ አትኩሩ ማለት ነው እና አንዳንድ ልጆች ስትጫወቱ ከነሱ ጋር ሲለማመዷችሁ ምን ያደርጋሉ? ቀስ በቀስ ሁኔታውን ያዩ ያዩ እና በቃ የሆነ ቀን ላይ የሆነ ወይ ስትጣል ወይም ደግሞ የሆነ ነገር በመሀላችሁ ሲፈጠር ይደበድቧችኋል፣ ጫማ ይወረውራሉ፣ ከመሬት ተነስቶ መጥቶ ለመደባደብ ይፈልጋሉ እንዳያችሁት ልጅ ማለት ነው እና እህቶቼ ባካችሁ ራሳችሁን ጠብቁ። ልጅ ያለበት ቤት የምትሰሩ እህቶቼ ቢያንስ ልጆች እንደዚህ የሚፈታተኗችሁ ከሆነ በስልካችሁ ቀርጻችሁ ለመዳሞቻችሁ ማሳየት። መዳሞቻችሁ ማያቆሙ ከሆነ ደግሞ ከቤቱ መውጣት ነው። ገብቷቸዋል። ለምን ብትሉ የሆነ ቀን ተናዳችሁ የሆነ ነገር ብታደርጉ ራሳችሁን ገደል ውስጥ ነው የሚያስገባችሁ ማለት ነው። እናንተ ሳታስቡ ስለት አሁን እቺ ልጅ እንደዚህ እያደረጋት የሆነ ነገር ብታረገው፣ ለምን ገደልሽ? ሰራተኞች ገዳዮች ናቸው ሊባን ነው። ገብቷችኋል። በጣም ነበር የተናደድኩት እኔ። በእሷ ቦታ ቢሆን እኔ ምን ማድረግ እንዳለብኝ አላቅም። እኔ ሳስበው የምደበድበው ይመስለኛል፣ የሚገፈትረው ይመስለኛል። ማን ነው? እና ፈጣሪ ጠብቃችሁ፣ ወዳችኋለሁ ሀባይቢ። የዛሬ ቪዲዮ ይህን ይመስላል። ለማንኛውም ጥንቃቄ አድርጉ። ፊት አትስቶ ከነሱ ጋር መጫወት፣ ከነሱ ጋር መቀለድ ይቅርባችሁ። ፈጣሪ ጠብቀን፣ የሚጠብቃችሁ መ ዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁን ያመሰግናለሁ። ሰላም አለይኩም ወረመቱላሂ ወበረካቱ።